የእርስ በርስ መካሰሱ እንደቀጠለ ነው። ህወሓት የፌዴራል መንግሥቱን ከሰሰ። በሌላ ዜና ኃላፊነታቸውን በመጠቀም ከዝግ አካውንት ላይ ከአንድ ሚሊዮን ብር በላይ ወጪ ያደረጉት የባንክ ሠራተኞች በእስራት መቀጣታቸው ተዘገበም። የእርስ በርስ መካሰሱ እንደቀጠለ ነው። ህወሓት የፌዴራል መንግሥቱን ከሰሰ። ህወሓት የፌዴራል መንግስቱ የትግራይን የሰላም ጥሪ ችላ በማለት በጥፋት ፕሮጀክቱ ቀጥሏል በማለት ማስተላለፈው መልእክት ከሰዋል። ህወሓት ፌዴራል መንግስቱ የመንግስት ሰራተኞችን ደሞዝና ነዳጅ በመከልከል የትግራይን ኢኮኖሚ ለማዳከምና ሰብአዊ ቀውስ ለመፍጠር የሰራና ከአዲ ካለ ቡድን ጋር በመተባበር ትግራይን የረብሻ ማዕከል ለማድረግ እየሰራ ይገኛል በማለትም ወቅሰዋል። ሆኖም የጥፋት ኃይሎች እቅድ የትግራይን ህዝብ ስትራቴጂካዊ አቅሞችን በማንቀሳቀስ እንደሚከሽፍ ምንም ጥርጥር እንደሌለው ህወሓት ገልጧል። ህወሓት በትግራይ ህዝብ ላይ የታወጀው ዘር ማጥፋት ዘመቻ በፕሪቶሪያው ግጭት ማቆም ስምምነት በኋላም ቀጥሎ ይገኛል ብለዋል። በጉዳዩ ላይ የፌደራል መንግስት ያለው ነገር የለም። በሌላ ዜና ኃላፊነታቸውን በመጠቀም ከዝግ አካውንት ላይ ከአንድ ሚሊዮን ብር በላይ ወጪ ያደረጉት የባንክ ሠራተኞች በሥርዓት መቀጣታቸው ተዘገበ። ቦረና ዞን ፖሊስ ወንጀል ምርመራ ክፍል እንዳረጋገጠው አንደኛ አገልግሎ ቀንጨሮ፣ ሁለተኛ አብዲሳ ከበደ፣ ሦስተኛ ጉቱ ንጋቱ፣ አራተኛ ገመድ የሚሰው፣ አምስተኛ ካሳ ግርማ፣ ስድስተኛ ቤሹ ሞቱማ፣ ሰባተኛ መክብብ ቡልቡላ ሙያቸውን በመጠቀም የማጭበርበር ወንጀል መፈጸማቸው ተገልጿል። ሰባቱ ግለሰቦች በቦረና ዞን የአብሎ ከተማ ያያ ቀበሌ የሚገኝ አንድ ባንክ ውስጥ ተቀጥረው የሚሰሩ ባለሙያዎች ናቸው። ሠራተኞች የተሰጣቸው የሚያሳይውን እምነትና ኃላፊነት ወደ ጎን በመተው የሥራ ኃላፊነትና ሙያ በመጠቀም ለአቤሎ ከተማ የሚሠራ ትምህርት ቤት ከኦሮሚያ ትምህርት ቢሮ የተመደበና ፕሮጀክቱን በሚያንቀሳቅሰው ኮንትራክተር ስም በየሦስት ወሩ የሚታደስ የዝግ ባንክ አካውንት ውስጥ ያለ ለሚሊዮን 93600 ብር የደንበኞች አገልግሎትና ሽያጭ ክፍል ኦፊሰር በሆነው ከሦስተኛ ተከሳሽ ጉቱ ንጋቱ ትእዛዝ የተዘጋው ሂሳብ አካውንት እንዲንቀሳቀስ ተደርጓል። በሁለተኛ ተከሳሽ አብዲስ አባ ከበድ አማካኝነት እንዲጸድቅ ተደርጎ ከአንድ ሚሊዮን ብር በላይ ወጪ በማድረግ ወደ ሶስተኛ ተከሳሽ ጉቱ ንጋቱ አካውንት ገቢ መደረጉን ቦረና ዞን ፖሊስ ወንጀል ምርመራ ክፍል መግለጫ መላክቷል። ተጨማሪም የፕሮጀክቱን ተቀማጭ ሂሳብ በየሶስት ወሩ በሚታደስ ፍቃድ እንዲያንቀሳቀስ ፍቃድ ከተሰጠው ኮንትራክተር የግል አካውንት 400 ብር ወደ ስድስተኛ ተከሳሽ በሽሞቱ ማገቢ እንዲደረግ በሰባተኛ ተከሳሽ መክብቅ ቡልቡላ ተደርጎ የጸደቀ በማስመሰል ከፍተኛ የሆነ ምዝበራ መከናወኑን በምርመራና የኦዲት ግኝት ተረጋግጧል። በዚህ መሰረት አንደኛውና ሁለተኛ፣ ሶስተኛ ተከሳሽ ከመመሪያና ከአሰራር ደንብ ውጭ ተቀማጭ ገንዘብ እንዲንቀሳቀስ በማድረግ አራተኛ፣ አምስተኛ፣ ስድስተኛና ሰባተኛ ተከሳሹ ደግሞ የተንቀሳቀሰው ሂሳብ ወደ ግል አካውንቶች እንዲገቡ በመፍቀድ በማጽደቅና ከመመሪያ ውጭ የተሰራን አሰራር ሪፖርት ባለማድረግ ወንጀል በፖሊስና በአቃቢ በአቃቤ ህግ ጉዳያቸው ተጣርቶ በማስረጃ ተረጋግጦ ለኦሮሚያ ጠቅላይ ፍርድ ቤት የደቡብ ቅርንጫፍ ተልከዋል። ሰባቶ የባንክ ሰራተኞች ላይ በስልጣንና ሙያ በመገልገል የመዝመራ ወንጀል ክስ ተመሰርቶባቸዋል። እሱን ሲከታተል የነበረው የኦሮሚያ ጠቅላይ ፍርድ ቤት ደቡብ ምድብ ችሎት ሰሞኑን በኋላው ችሎት አንደኛ ተከሳሽ በዘጠኝ ዓመት ከስምንት ወር፣ ሁለተኛ ተከሳሽ በስምንት ዓመት ከሁለት ወር እስራት፣ ሶስተኛ ተከሳሽ በስድስት ዓመት ከስምንት ወራት እስራት፣ አራተኛ ተከሳሽ በስድስት ዓመት ከአራት ሁለት ወር እስራት አምስተኛ ተከሳሽ በሶስት ዓመት ከዘጠኝ ወር እስራት ስድስተኛ ተከሳሽ በአንድ ዓመት ከሶስት ወር እስራት ሰባተኛ ተከሳሽ በአንድ ዓመት ከሁለት ወር እስራት እንዲቀጡ የወሰነባቸው ሲሆን ሰባቱም ተከሳሾች በተጨማሪ ሶስት ሶስት ሺህ ብር ተወስኖባቸዋል። ዘገባዊ ብስራት ሬዲዮ ነው።